ዛሬ ፕሪምየር ሊጉ የአምናዎቹን ተፎካካሪዎች ያፋልማል። በ27ተኛ ሳምንት የኢትዮጵያ ፕሪምየር ሊግ የሦስተኛ ቀን ጨዋታ ዛሬም ቀጥሎ ሲደረግ ምሽት 12 ሰዓት ላይ አምናዎቹን ተፎካካሪዎች ኢትዮጵያ ንግድ ባንክን ከመቻል ያገናኛል። አምና በሎች 16 የኢትዮጵያ ፕሪምየር ሊግ በዚህ ሰዓት ሁለቱ ቡድኖች ዋንጫውን ለማንሳት አንገት ለአንገት ተናንቀው ብርቱ ፉክክር የሚያደርጉበት ሳት ላይ ነበሩ። አሁን ላይ ግን ቡድኖቹ በዛ ቁመና ላይ አይደሉም። ኢትዮጵያ ንግድ ባንክ የሻምፒዮነት ክብሩን ማስቀጠልና ወጥ አቋም ማሳየት አልቻለም። ቡድኑ በተለይም ደግሞ በመጀመሪያ ውድድር አጋማሽ በውጤት ማዛ ሲቸገር የቆየ ሲሆን ከሁለተኛ ውድድር አጋማሽ መጀመር ወዲህ ያሉት ጨዋታዎች ላይ ግን የተወሰነ መነቃቃት ማሳየት ችሏል። መቻል በአንጻሩ አምና በዛሬ ተጋጣሚ የተነጠቀውን ዋንጫ ዘንድሮ ለማንሳት ማንሳት አልሞ ውድድሩን የጀመረ ሲሆን እንዳጀማመሩና እንደያዘው ስብስብ ፕሪምየር ሊጉን ያነሳል ተብሎ በብዙ ዘንድ ቅድመ ግምት አግኝቶም ነበር። ነገር ግን ያሰበውና ሜዳ ላይ የሆነ የሄደው በተቃራኒው ነው። በውድድሩ ጅማሮ ጥሩ እንቅስቃሴ ቢያደርግም ከዚያ በኋላ ባሉ ጨዋታዎች ላይ ግን ከሶስት ነጥብ ጋር ለመገናኘት ዘጠኝ ጨዋታዎችን መጠበቅ ግድ ብሎትም ነበር። የሁለቱም ቡድኖች ያለፉትን አምስት ጨዋታዎች አፈጻጸም ስንመለከት መቻል ሶስቱን አሸንፎ በሁለቱ ሲሸነፍ፣ ኢትዮጵያ ንግድ ባንክ በበኩሉ ሁለት ሲሸነፍ በሁለቱ አሸንፎ በአንዷቻ ተለያይተዋል። በዚህም መሰረት መቻል ባለፉት ጨዋታዎች ላይ ጥሩ እና በተከታታይ ጨዋታዎችን እያሸነፈ እየመጣ ያለ ቡድን በመሆኑ በርካቶች የማሸነፍ ቅድመ ግምቱን እየሰጡት ይገኛሉ። ጨዋታው ማሸነፍ ለሁለቱም ወሳኝ ሲሆን፣ መቻል ይህን ጨዋታ ማሸነፍ አሸናፊነትን ይዞ ለመዝለቅና በዋንጫ ፉክክር ውስጥ ለመቆየት እያለመ ወደ ሜዳ ይገባል ተብሎ ሲጠበቅ፣ ንግድ ባንክ በአንጻሩ ቶሎ ወደ አሸናፊነት ለመመለስና በመካከላቸው ያለው የነጥብ ልዩነት ሶስት በመሆኑ አሸንፎ በነጥብ መስተካከል ስለሚያስችለው ጨዋታው ብርቱ የመሸናነፍ ፉክክር ይደረግበታል ተብሎም ይጠበቃል። ሁለቱ ቡድኖች በአምስት ጊዜ ግንኙነታቸው መቻል በሶስቱ አሸንፎ የበላይነቱን ሲይዝ ኢትዮጵያ ንግድ ባንክ በበኩሉ ቀሪ ሁለት ጨዋታዎችን ማሸነፍ ችሏል ዛሬስ ማን ያሸንፋል ኢትዮጵያ ንግድ ባንክ ወይስ መቻል የሚለው የሚጠበቅ ነው በሌላ የቀኑ መርሃ ግብር ከዚህ ጨዋታ ቀደም ብሎ ቀን ዘጠኝ ሰዓት ላይ ባህርዳር ከተማን ከኢትዮ ኤሌክትሪክ ሲያገናኝ ባህርዳር ከተማ ሁለተኛ ደረጃን ከኢትዮጵያ ቡና ለመረከብ እና ከመሪው መድን ጋር ያለውን የነጥብ ልዩነት ዝቅ ለማድረግ ኢትዮ ኤሌትሪክን ደግሞ አሸናፊነቱን አስቀጥሮ ከወራጅ ቀጠናው ስጋት ለመላቀቅ የሚያደረግ ጨዋታ በመሆኑ ይህ ጨዋታም ተጠባቂ ነው